አሰላሙ ዓለይኩም ረሕመቱ ላ በረካቱ ብስምላ ራማን ራሒም እንሻ ላ ዛሬም በአጭር ቪዲዮ እንግዲህ ተገናኝተናል። ሼር እናድርግ እንሻ ላ ማህበረሰቡ ይጠቀምበት ዘንዳ። ዛሬ እንሻ ላ አማርኛ ትርጉም ተብሎ የተዘጋጁ የቁርአን የአማርኛ ትርጉም ተብሎ የተዘጋጁ ትርጉሞች ላይ ወይ ቅዱስ ቁርአንም ይሆናል ሌላም ስንተሰቶት ብቻ የተዘጋጁ ትርጉሞች ላይ አብዛኛውም ላይ ሁሉም ባይባልም አንዳንድ አሉ በስትክክል ትክክለኛ በሰለፎች አቋም መሰረት የተረጎሙ ቢኖሩም አንዳንዶቹ ግን የተሳሳተ ትርጓሜን ያስቀመጠዋሉ። ኢስተዋን አላህ ከአርሽ በላይ መሆኑን በተመለከተና ሌሎችንም ኢንሻ አላህ እነሱም በመረጃ እናያለን። ምሳሌ ሱረቱ ጠሃ ላይ ያለውን እንግዲህ ምን ብለው እንደተረጎሙት እነዚህ አማርኛ ተርጓሚዎች ማለት ነው። ቁርአንን ተርጉመው ያስቀመጡት ይህንን ሲተረጉሙ ምን አሉ ተመልከቱ። አራህማኑ አለል አርሽ ስተዋ የሚለውን የሱረቱ ጧሃን ትርጉም በተመለከተ ምን አሉ? እሱ አራህማኑ ነው፣ በአርሹ ላይ ስልጣኑ ተደላደለ። በአርሹ ላይ ስልጣኑ ተደላደለ ብለው ነው የተረጎሙት። ይህ ትርጉም ደግሞ ፍጹም ስህተት ነው። ይህ ትርጉም ሰለፎች የተረጎሙት ትርጉም አይደለም። አራህማኑ አለል አርሽ ስተዋ የሚለውን እነ ሙጃሂድ እና አቡ አሊያ እና መሰል ቀደምቶች የፈሰሩት ቡኻሪ ኪታባቸው ላይ

ተመልከቱ አላህ በስድስት ቀን ሰባትና ሰባት ሰማይና ሰባት ምድር በመሀላቸው ያለው በውስጡ ያ ሁሉ ከፈጠረ በኋላ ከአርሹ በላይ ሆነ አለ። ታዲያ እዚህ ጋር በስድስተኛ በስድስት ቀን አላህ ሰባት ሰማይና ሰባት ምድር ከፈጠረ በኋላ ከዛ አርሹ ላይ ስልጣኑ ተደላደለ ሊሉን ነው። እንደዛ ካሉን ከዛ በፊትስ የአላህ ስልጣን አልተደላደለም ነበር? መስኪን ነው። ለማንኛውም አላህ ያ ሰማያትና ምድርን በመካከላቸው ያለውን ሁሉ በስድስት ቀኖች ውስጥ የፈጠረ ከዛም በአርሹ ላይ ስልጣኑ የተደላደለ ነው። ተመልከቱ በስድስት ቀን ሰባት ሰማይ ሰባት ምድር ከፈጠረ በኋላ ከዚያም፣ አያችሁ፣ ከዚያም በአርሹ ላይ ስልጣኑ የተደላደለ ነው። መጀመሪያ የአላህ ስብሀናው ተዓላ ስልጣን አልተደላደለም። መጀመሪያ የአላህ ስብሀናው ተዓላ ስልጣኑ ከፍ አላለም። ከአርሹ በላይ ሰባት ሰማይ ሰባት ምድር ከፈጠረ በኋላ ነው ከፍ ያለው። አያችሁ፣ አይሆንም ማለት ነው የአላህ አላህ በአዘል ሁሉ የበላይ ነው እንጂ በስድስት ሰባት ሰባኝ ሰባት ምድር ከፈጠረ በኋላ አይደለም ስልጣኑ የተደላደለው ማለት ነው። ይህ ስህተት ነው፣ ከራሳቸው ከትርጉሙ ስንሄድ ማለት ነው። ሌላው ሰለፎች፣ ቀደምቶች ይህን አስመልክቶ የራሳቸው የሆነ ተፍሲር ቀደም እንደነገርኳቸው አስቀምጠዋል። አቡ ሐሰን ላአሻሪ እንግዲህ አብዛኛውም እንግዲህ ይህን እንደዚህ እንደዚህ አይነት ትርጉም ይጠቀሙት አሻኢራ ነው የሚሉ ናቸው። አቡ ሐሰን ላአሻሪ ራሱ ይህንን ትርጉም አስመልክቶ ምን አለ? አራህማኑ አልአርሺ ስተዋ የሚለውን በሌላ መተርጎም

ሙዕተዚላዎች እንደሆኑ ኪታቡ ላይ ያስቀምጣል ነው። ሌላው እነዚህ አማርኛ ቁርአኖች እንግዲህ በኢስቲዋ ጉዳይ እንደዚህ አይነት እንትኖች ክፍተቶች እንዳሉባቸው አይተናል። ሌላው ደግሞ ያሉባቸው ክፍተት አላህ ለራሱ ያጸደቀውን በተመለከተ ውድቅ ያደርጋሉ ወይ ደግሞ ያጣሙታል። ያጣሙታል ምሳሌ ሱረቱ ሰዋድ ሰባ አምስተኛ አያን እ ምሳሌ አላህ ስ ሶለቱ ሰዋድ ሰባ አምስተኛ እንደምታዩት ያ ኢብሊሱ ማመና ከአንተስ ጁደ ሊማ ኸለቅቱ ብየደየ አላላህ ኢብሊሱን አላህ እንግዲህ አልሰግድም ባለ ጊዜ ላይ ማለት ነው። ማመናዕ ከአንተስ ጁደ ምንድን ነው የከለከለህ? ሊማ ኸለቅቱ ብየደየ በሁለት እጆቼ ለፈጠርኩት አደም ለመስገድ ምን ከለከለህ? ብየደየ አላላህ እያችሁ ይህንን ሲተረጉሙ እዚህ አማርኛው ትርጉም ላይ ምን አሉ? አላህም ኢብሊስ ወይ በሁለት እጆቼ ከዛ በቅንፍ አያችሁ በሀይሌ በሀይሌ ብለው አስቀመጠ አያችሁ። አለ ተመልከቱ፣ ለፈጠርኩት ከመስገድ ምን ከለከለክ? በሀይሌ ብለው ቅንፍ ውስጥ አስቀመጡ። እጅ የሚለውን አስቀምጧል፣ ግን በሀይሌ ብለው ቅንፍ ውስጥ አስቀመጡ። ሀይል ነው የተፈለገው። ጠይብ ሀይል ነው የተፈለገው። በሀይሌ ብለው እዚህ ውስጥ አስቀመጡ። ያላህ ሱብሓነሁ ወተዓላ በሁለት እጆቼ በሁለት የሚለውን አስምሩልበት የአላህ ኃይል አንድ ሁለት የሚባል ነው? ይኸው በኃይሌ ይሉታል። በኃይሌ ብለው ለመተርጎም ሞከሩ፣ እጅን ላለማስበት ማለት ነው። ተመልከቱ፣ ነገር ግን በሁለት ይላል። በሁለት ኃይሎች ይሆናል እንደዚህ አይሆንም። የአላህ ኃይል አንድ ሁለት ተብሎ የሚቆጠር አይደለም። ይህ ራሱ ትልቅ ስህተት ነው። ስለዚህ በእንደዚህ አይነት መንገድ ኃይል የሚል በቅንፍ ውስጥ ማስገባት ይሄ ፍጹም ስህተት ነው። ነገር ግን ሰለፎች በምን ፈሰሩት ይሄንን? አላህ ስብሀነ ተዓላ እጆች አለኝ፣ በሁለት እጆች የሚለውን በሁለት እጆች የሚለውን